በዚያ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 16 በዘች ቀን የበአርማ አገር ኤጲስ ቆጶስ ቅዱስ አንቲቦስ በሰማይትነት አረፈ እርሱም የመለኮትን ነገር ለሚናገር ለወንጌላዊው ዮሐንስ ረድዑ ነው እርሱም ከአይሁድ ወገን በግዛቱ ውስጥ አንድ ሰው የሚታይ እስካልሆነ ድረስ አይሁድን ያጠፋቸውና ኢየሩሳሌምንም በአፈረሳት በአስባስያኖስ ልጅ በግማትያኖስ ዘመን ነበረ። ከእስራኤል መንግስት ትውልድ ያላቸውንም ብዙዎችን ገደላቸው። ለመንግስቱና ለራሱ ስለፈራ ነው። የክብር ባለቤት ክርስቶስ አምላካቸውና ንጉሳቸው ድል አድራጊና እነርሱም ወገኖቹ እንደሆኑ ክርስቲያኖች ይናገራሉና፣ ስለዚህ ከአማንያን ብዙዎችን ገደለ። ወንጌላዊ ዮሐንስም ከእርሹ ሸሸ። የዮሴፍ ልጁ በሮሜ ከተማ ታስሮ ሳለ ወደ ኢየሩሳሌም ጭፍራ ልኮ የአይሁድን ተወላጆች ወደ እርሷ አስመጣቸው። የክብር ባለቤት ስለሆነ ክርስቶስ መንግስት በጠየቃቸው ጊዜ ክርስቶስ ሰማያዊ ንጉሥና በሰማያት የሚኖር እንደሆነ በሕያዋንና በሙታን ሊፈር ለሁሉም እንደየ ሥራው ሊከፍለው ዳግመኛ ይመጣ ዘንድ እንዳለው አስረዱት። ይህንንም ሰምቶ እጅግ ፈራ። ክርስቲያኖችንም ማሰቃየቱን ተዋቸው። ቅዱስ አንቲቦስን ግን የክብር የክብር ባለቤት ክርስቶስን ሊያስክደው ሽቶ ጽኑ ስቃይን አሰቃየው። እርሱም በስቃይ ውስጥ በመታመን ጸና። ከዚህም በኋላ ከነሐስ በተሰራ በሳ በላመፈጅ ጋን ውስጥ አድርገው ከበታቹ እሳትን አነደዱ። እርሱም በውስጧ ሆኖ ስለከበረ ስሙ ምስክር ሊሆን ያደለው እግዚአብሔርን ፈጽሞ ያከብርና ያመሰግን ነበር። ከዚህም በኋላ ስሙን ለሚጠሩና መታሰቢያውን ለሚያደርጉ ከነፍስ ከሥጋ ደዌ ሁሉንም ይፈውሳቸው ዘንድ እግዚአብሔር ፈለገ። ከዚህም በኋላ ከነሐስ በተሰራው ሰላመፈጅ በላመፈጅ ውስጥ የምስክርነቱን ተጋድሎ ፈጽሞ ነፍሱን ሰጠ። በድኑንም ሲጥሉት ምእመናን አንስተው በታላቅ ክብር ፈጽሞ እያመሰገኑ ወስደው በቤተ ክርስቲያን ውስጥ አኖሩት። እርሱም አስቀድሞ በግዞት ቤት ሳለ ከወንጌላዊ ዮሐንስ ዘንድ የሚያጽናናውንና የሚያረጋጋው ቸር ጠባቂ እረኛን፣ ታማኝ አገልጋይ ካህን የሚሆን መልእክት ወደ እርሱ መጣ። እንደዚህም ብሎ ሁለተኛ ነገረው። በሰማይትነት እንደሚሞት አንተ ከከበሩ ሐዋርያትና ከሰማዕታት ጋር ተቆጥረሃል። ደግሞ ከሥጋው ጣፋጭ የሽቱ ቅባት እንደሚፈስ ለእርሱ ተነገረ። እርሱም መዓዛው እጅግ ጣፋጭ የሆነ በእምነት ለሚሻው ሁሉ እስከ ዛሬ ጠቃሚ የሆነ ነው። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለከ አንቲ በወስ ረድ ዘወንጌላዊ ዮሐንስ ፍቁረ እግዚእ ውሳጤ ላይ ምብርት ርሱን እንተፈጸምከ ለስም ያለ ጽህ ደኒ እምስ ከትየ ለብእሲ ሃጥ እምበር ነስጋከ እንተ ውህ ዘቅብ። በዚችም ቀን ደግሞ የሰማዕት ሳባ መታሰቢያው ነው። በረከቱ ከእኛ ጋር ልዘል አለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 17 በዝች ቀን

የእናቱ የድንግል ማርያም ስጋ ያለበትን ቦታ አይቼ እጅ ነሳ ዘንድ ጌታ ኢየሱስ ክርስቶስ ጠራኝ አለኝ። ክርስቶስም ጎበኘው፣ እጅ ነሳው። የሰውና የእግዚአብሔር እርቅ የሆንህ ስጋ ለአንተ ሰላምታ ይገባል እያለ ነሳው፣ አመሰገነው። የብዙዎቹ መርከብ እናቴ ማርያም ሰላምታ ላንቺ ይሁን። አሁን ግን እናቴ ማርያም ለአዳም መሬት ነህ ወደ መሬትነት ተመለስ ተብሎ እንደተነገረ ቃለ ጥቂት ጊዜ በመቃብር እረፊ። አሁንም እናቴ ማርያም ስጋሽን ወደ መቃብር በመውረዱ አትዘኝ። እኔም የሰማይና የምድር ንጉሥ ሲሆን ሞትን በእኔ ስልጣን ሳይኖር እንደ ሰው ሁሉም ሞቼ ወደ መቃብሩ ወረድሁኝ። ዳግመኛም እኔ በፈቃዴ በአባቴና በመንፈስ ቅዱስ ፈቃድ ወደዚህ ዓለም መጥቼ በስጋ ተወለድኩ አላት። አብሮኮስ ወይ ጌታ ኢየሱስ ክርስቶስ ከዮሐንስ ጋር ወደ ገነት ሄዶ የእናቱን የእመቤታችን ስጋ እንደ ጎበኘ ተገልጾ አየ። ዮሐንስ ግን በሰገነት ካለው ከሚያምር አበባና ፍሬ መልካም ሽታ ያለውን ተክል ወስደው በእመቤታችን ስጋ ላይ እንዳስቀመጡ አየ። መላእክት፣ ሊቃነ መላእክት፣ ኪሩቤል፣ ሱራፌል ወደ ገነት እየመጡ እግዚአብሔርና እናቱ ማርያምን ያመሰግናሉ። ይኸውም በጸሐይ ወስር አጠገብ ነው። ጌታ ኢየሱስ ክርስቶስ ክርስቶስ አባቶቻችን ነጻ ያወጣቸው ይህችናት። እንሆ በአዳም ስህተት ፈንታ ስጋዬ ወደ መቃብር እንደወረደ የእርሷ ስጋ ወደ መቃብር ወረደ አለ። በገነትም ያሉ እጽዋት ጫፎቻቸው አስረዝመው ጌታ የተናገረውን ቃል ሰሙ። በእርሱ ቸር በሚሆን በአባቱና በመንፈስ ቅዱስ ፈቃድ ሀዘንና ድካም ወደሌለበት ወደ መንግስተ ሰማያት ስጋዋን እስከሚያሳርግባት ድረስ በዕፀ ሕይወት ስር በእጽዋ መካከል አኖራት። ልመናዋ ክብሯ የእናታችን የቅድስት ኪዳነ ምሕረት ልመና በሁላችን በህዝበ ክርስቲያን ላይ ጸንቶ የኑር ለዘላለሙ አሜን።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

እግዚአብሔር ምስሌኪ ሰዓሊ ወጸልይ ምህረተ በፍቅር ወልኪ ኢየሱስ ክርስቶስ ከመይ እስራኤል ና ጣዊ ነተማ ይጸነብኪ ኦቶ ወካፌ ንስሓ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአት እየ ወኃጢአተ ኩሉ ሕዝብ ከማ ይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል